አንተ በአካል መሬት ላይ ውርድ አይተሃል፣ ልዩነት አይተሃል። ምንድን ነው ፊል ያረከው ሐረር ላይ ስትገባ እርምዬ አንድ አስረገ ማለት መናገር ካለብኝ ለአድማጭ ተመልካቾች ዶክተር አብይ ብልጽግና ዶክተር አብይ በሻሻ ላይ ዓለም ሄዶ መወዳደር ካለበት፣ እርግጠኛውን የምነግርህ የብልጽግና መምጣት እውነት ብልጽግና ሪያሊቲ እንደ ሐረር ላይ ማለት እንደ ሐረር ልጅ እኔ ነኝ አይደል የተወለድኩባት፣ እኔ ነኝ ያደግኩባት፣ እኔ ነኝ የተማርኩባት። ስፔሻሊ ደግሞ እኔ ጀጎል ነኝ። ጀጎል ምን እንደነበረ እማቃለሁኝ። ምን ማለት አንተ ብትመጣበት ሐረርን እናፍርባን ነበረ። ምንም ጥርጥር በሌለው ምንም የተሰራ ነገር አልነበረም። አሁን ግን እኔ ዶክተር አብይ ከመጡ በኋላ ነው እንግዲህ ለውጥ መጣ የተባለው። በዚህ አጋጣሚ ያው የብልጽግና ራዕይ ማሳያ ከሚባሉ ከተሞች ውስጥ ሐረር ግንባር ቀደሟነች። በሻሻ ላይ ሄዶ መወዳደር የለባቸውም ሐረር ላይ መተው ቮት አርጉኝ ቢሏቸው ህዝቡ በሚያዩ ነገር ባያት በሐረር ቼንጅ በሐረር የትላንቱ ሐረር እና የዛሬ ሐረርን በሚለው እርግጠኛ ሆኜ የምነግረ ቮት ያገኛሉ። አንደኛ አንደኛ ሆኖ ማለት ነው እና የሀረር ስም ብቻ ነበረች በቃ። አሁን እኔ የምስራቋ ዱባይ እየሆነች ነው ብዬ ነው የማስበው። በጣም አምሮባታል። በጣም ነገሮች ተስተካክለዋል። ሁለት ደግሞ መስራት የሚተኩስ እጅ መስራት የሚችል እጅ ሀገር እንደሚለውጥ ማሳያ ነው፣ ሐረር የሆነችው በዚህ አጋጣሚ ማለት ነው። እና አልተወራም ሐረር ላይ ለዛም፣ ይሄ አጋጣሚ የሆነ የእኛ ምስራቁ አካባቢ ይሰራልም ይቀማልም እንደው ጥሩ ፕሮፓ እንትንም አልተሰራላትም። የሰሩትን ያህል የተሰራውን ያህል ፕሮፓጋንዳ አልተሰራላትም። በቃ ማለት ከሚወራው ናችን ኑናዩ ነው። እና ሐረር ኮምፕሊትሊ መቶ ፐርሰንት ብላሃሎ እንደ ሐረር የተለወጠ የለም። ሐረርና ጅጅጋ በዚያ ሌላ ቦታ እናወራለን። ሐረር ላይ የተሰራውን ያህል አልተወራም በዚህ አጋጣሚ። እና ማመን ነው ሄደህ ወይ ደግሞ ሄዳችሁ ስታዩ ነው። ሐረር ይህን ያህል የትላንቱ ሐረር እና የዛሬዋን ሐረር ከብዙ ከብዙ ነገሮች አኳያ ከማደግ ከመለወጥ ብቻ ሳይሆን ስቴቢሊቲ ለምሳሌ በጣም ስቴብል ከሆኑ የኢትዮጵያ ክልሎች ውስጥ ሐረር ነች። ትላንት ወደ ሰሜን የሚፈስ የነበረው ሰሜን ላይ ታሪክ አለ ቅርስ አለ አለ የቱሪዝም ፍሎ ትልቅ ነበረ። አሁን እንደ ሐረር ኢንተርናል የሆነ የቱሪስት ፍሎ ያለበት ከተማ የለም፣ በዚህ አጋጣሚ ማለት ነው። በጣም ሀገር በቀል የምትለው ከውጭ እንዳለ ሆኖ የሀገር በቀል ቱሪስቶች ፍሎ የሚያደርጉባት ሀገር ሐረር ነች። አንድ ለቱሪስት አመቺ አርግተዋታል፣ በዚህ አጋጣሚ ማለት ነው። በጣም የተሰሩ ነገሮች በጣም ደስ የሚል ነው። ሁለት ደግሞ ለአይንም አንድ መዳረሻነት የምትለው እኮ ቅርስ የምትለው ቅርስም ሰው የሚታደስ አለ እርምዬ የሆነ የካየ ሰዎችም ካየ እኮ ሽበታችን በዛ ምናምን ሲል እኮ የሆነ ጥቁር ቀለም እንቀባለን ምናምን ነገር እናደርጋለን። አለ ሀገርን የሚያክል እንግዲህ ማርጀት የለበትም ሀገር መታደስ አለበት። እና የሀገር መታደስ እይት አካል ሆና ያማረባት ሀገሬ የምትኖር ሐረር ነች። በዚህ አጋጣሚ እና አድማይ ተመልካቾችም ማለት ያ ሄጅ አለው ባይዘዌ አረር አንድ ሁለት ወር ሶስት ወር ቆይቻለሁ። ዘጠና ስምንት ዘጠና ዘጠኝ ላይ የመምህራን ኮሌጅ ውስጥ እንትኖች ነበሩኝ የማሰለጥናቸው ሰዎች ነበሩ ነበሩ። ቲቲያዊ ሳይሆን እነዚህ የዩኒቨርሲቲ ተማሪዎች ክረምት ክረምት እናሰለጥ ያን ዩኒቨርሲቲ ተማሪዎችን እና የሲቪል ሰርቪሱን የድሬዷ ሲቪል ሰርቪስን እዛ መምህራን አካዳሚ ወስደን ያሰለጠናቸው ለማንኛውም ማለት ምንድን ነው የለወጣት? የህዝቡ ተሳትፎ፣ የከተማዋ ሰላም መሆን፣ የአመራሩ ከህዝቡ ጋር ያለው ትስስር፣ ጎላ ብሎ የታየህ ነገር ምንድን ነው? ሐረር ለምን ተለወጠች? እንዴት ተለወጠች? ሲሆን አብረን እያይዘን ለምንም እንዴትም የሚለውን ነገር ር የህዝቡ እኮ ትናንትም ነበር። ምንም ጥርጥር የለም። አየህ አሁን ሀገርን የሚለውጠው ህዝብ አለ፣ ሊደሮች ናቸው አለ ለዛም ኢንዲቪጁዋሎች ይለውጣሉ ዓለምን የለወጧት ግለሰቦች ናቸው። እና ሐረር ላይ ይሄ የብልጽግና የምትለው ራዕይ ከመጣ ጀምሮ እዛ ቦታ ላይ ያሉ ልጆች አንድም ባለቤት ናቸው። እንደ ሀገር በምትለው የሀገር ባለቤት ነን ብለው የሚያስቡ ለሀገር ለሀገር ሀገራችን እቻ አይገባትም ብለው የሚያስቡ ናቸው። ይሄ ራዕይ መጣ። መሪዎች ናቸው። ለምሳሌ ወደፊት የመጡት መሪዎች ናቸው። መሪዎች የመጡ ደግሞ ከትላንቱ የትላንት አሉ ለምሳሌ ከትላንት ጋር ይሄ እድሜ መጠበቅ ምናምን ጉዳይ ሳይሆን ያንግ የሆኑ መስራት የሚችሉ ልጆች ወደፊት ቲሙ መሪና ቲም ሲቀናጅ ህዝቡም ህዝቡን ማስተባበር ይችላል። ህዝቡ ይሳተፍበታል። እና እኔ ድርሻውን የምሰጠው ያመራር ነው፣ ሊደርሽፕ ነው። ከዛ ወደ ህዝቡ ያወረዱት አካላታል። ህዝቡ ደግሞ በሚያየው ነገር ኢንቮልቭ ያደረገበት ነው። በቃ ሐረር የሁሉም ግን ድርሻ ስጥ ብትለይ ስልሳ አርባ ሀቢ የምሰጠው ነገር ነው ገብተላለ። መሪ ትልቅ ሚና አለው ለሀገር መለወጥ፣ መሪ አለ መሪ ለቤተሰብ መለወጥም፣ ግለሰብ አባወራ ፋክተር አለው አለም በሀገር ደረጃ እና ሐረርን ባለቤቶቹ ባለቤት በቃ የተቆጩ ልጆች፣ የተቆጡ አመራሮች ማለት ለሀረር ብቻ አይገባትም ብለው መስራት ይሄ እድል ሲገኝ ደግሞ እድሉን ተጠቀሙበት በዚህ አጋጣሚ እኔ የምመኘው ለዛ እነ ሰሜን ላይ ያሉት መሳሪያ ነገቡት እነጋሽ ደብረ ጽዮንም ቢሆኑ ምናምን ነገር ከነመሳሪያቸው መጥተው ሀረርን ቢጎበኙ ርሚ የመነኝ በማግስቱ ጦርነት አይገባንም ሰላም ነው የሚገባው ሀረር እንደዚህ ተለወጠች ብሎ የሚደነቁባት ነው የሚመስለኝ እና ሀረር የለወጧት መሪዎች ናቸው ሲቀጥል ህዝቡ ተሳታፊነቱ ማለት ነው ህዝቡ ሴይፉ ፋንታውን አሁን ወንድማችን ሰይፉ ፋንታውን ስለተሸለመ ደስ ብሎኛል። በዚህ አጋጣሚ ሌሎችም በዚህ አጋጣሚ ማለት ነው እና በሐረር ልጅነታችን የሐረር ልጅ ነን የምንል ከሆነ ሲጨንቀኝ አለ ለምሳሌ የሐረር ልጅ የምሆነው አለ የሐረር ልጅ ከሆንኩኝ ህያው መስራት አለብኝ ለሐረር መስራት አለብኝ። እና ለሐረር የሚሰሩ ልጆች በቃ አየህ ኢንቮልቭ የሚያደርግም ዲያስፖራ አለ። በዚህ አጋጣሚ የሐረሪ ተወላጆችም የሐረር ተወላጆችም ኢንቮልቭ አድርግቶበታል እና ለውጧ ሁለገብ ነው። ከሁሉም ተሳትፏሉ። ግን ቦታ ስጥ ካልከኝ እኔ ፕሬዚዳንት ኦርዲን በድሪ አብሮይን የተማረው በትክክለኛው ታይም ላይ የመጣ መሪ ነው። ለሐረር ብዬ ነው የማስበው። ይሄን ነው የምልህ። ኤርምዬ፣ እስቲ ንገረን እስቲ ስለ ፕሬዚዳንቱ፣ ምንድነው ለየት ያለ ኳሊቲ የምትለው? የሊደርሽፕ ኳሊቲ እያወራ ስለሆነ ምንድነው ፕሬዚዳንቱ የተለየ ያደርገው? አይተኛም። አንድ አይተኛም ምል። በጣም የስራ ሰው ነው። ሁለት ደግሞ በትምህርት ዝግጅቱም እኔ ባህር ዳር ዩኒቨርሲቲ ነው አብሮኝ የተማረ ልጅ ነው። በአካዳሚክ ካሊም ከሆነ ጎበዝ የሆነ ልጅ ነው። በዚህ አጋጣሚ ሁለት ደግሞ ይሄ ከማህበረሰቡ ጋር ያለው ኢንቴግሪቲ የሚገርም ነው። ከቤተክርስቲያን ጋር እሱም ቪዲዮ አላኩልም። ከቤተክርስቲያን አባቶች ጋር፣ ከሃይማኖት አባቶች ጋር፣ ከነኙ ከወጣቱ ጋር ያለው እንትን ደስ የሚል ነው። ጥሩ ነው። በጣም አሪፍ በምትለው ደረጃ ማለት ነው። እና ለሀረር ለሀረር ሆነም እኔ ለሀገርም ቀና የሆነ ልጅ ነው። በዚህ አጋጣሚ ማለት ነው። ችግሮች ሊኖሩ ይችላሉ። እኔ ያየሁት ፋክት ነው የምነግርህ። እና ለሀረር መረወጥ የኦርዲን አይነት ሰው መምጣቱ ነው እንጂ ከዛ በፊት እኮ አሁን ሀረር ሊግ ነበረ። ከዛ በፊት እኮ ሀረርን የመሩ ነበረ። ራሳቸው ያው ምስክር መሆኑ ይችላሉ። በዚህ አጋጣሚ ሀረርን ለምን እንደዚህ አሁን ያለችውን ሀረር አላደረጋችሁም ብትል በትንሽ ባጀት ነው ግን ምንድን ነው እዚህ ጋር ጄኒውንሊ ለሀረር መስራት የሚፈልግ ነው እዛ ወንበሩ ላይም የተቀመጡ ሰዎች ኮምፕሊትሊ የሀረር ሰዎች ናቸው የሀረር ልጆች ናቸው የሀረርን ቼንጅ የሚፈልጉ ነው ሁለት ደግሞ ማህበረሰቡን የሚያውቁታል በዚህ አጋጣሚ ሰርቶ የሚያሰራ መሪ ካለ ሀገር ይለወጣል አለም አይደለም እና እኔ የልጁ ኳሊቲ ያው ነው። ማስተባበርም በእውቀትም ዝግጁ ነው። እሱን ካል ሊደርሺፑ በአጠቃላይ የዛ አካባቢ ሊደርሺፕ ነው፣ ማለት ከማህበረሰብ የወጣ አመራር ነው። እሱንም ማወቅ ፈልጋል። የሐረር ልጆች ናቸው፣ የሐረርጌ ልጆች ናቸው። ሐረር ግዴታ፣ ለምሳሌ ነው የምልህ፣ እንትን አሁን አሁን የትናንት ፖለቲካ ቢሆን ኦፒዲዮ ሐረር ሊግ ሀብሊ ምናምን ልልህ ይችላል። አሁን ያለው ብልጽግና ነው፣ እንደ ብልጽግና ነው እየሰሩ ያሉት። በቃ ዳይቨርሲቲው እንዳለ ማለት ነው ኦሮሞ አለ፣ ሐረር አለ፣ የአማራ ተወላጅ አለ እና ሁሉም የሐረርጌ ልጆች ናቸው። በዚህ አጋጣሚ እንደ ትላንቱ ፖለቲካ ለምሳሌ ከሌላ ቦታ ሊጫንብን ተጫነብን ና የሚሉት ነገር አለም። በቃ ራስ ራስ በቀል ለውጥ ነው። ሐረር ላይ አንዱ ትልቁ ችግር መጓተት ነበረ የማስታውሰው ሰው እሱ ነገር አሁን ቀንሷል ማለት ነው። ምን አለ መሰለ አሁንም ተናበው ነው እንጂ እየሰሩ ያሉት ምናልባት ለውጡም ያ ይሆናል። አረላ ያለው ነገር እንጂ ትላንት እንዳልኩ ነው፣ የመጓተት ብቻ ሳይሆን ያው ሽሚያም ነበር። አሁን ከሽሚያ ወደ ጋራ መስራት ስለመጡም ይመስለኛል ይህን ለውጥ ያመጣው። እናም ደግሞ እኔን ኤንከሬጅ የሚያደርገው እሱ ነው።